ሰላምና ጤና በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁ? ከሁለተኛው ለንከ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩቲዩብ ቻናላችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋር ስለምታደርጉ እጅግ እጅግ ከልብ አድርገን እናመሰግናለን። በዚህኛው ቻናላችን ከዚህ በፊትም እንደምናደርገው በርከት ያሉ የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተም የምናደርስ ነው የሚሆነው። ዛሬም ትልልቆቹን የአውሮፓ ክለቦች የተመለከቱ አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ትላልቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ነው ወደ እናንተ እያደረስን ቆይታን የምናደርገው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደርጋለሁ። ቪዲዮችንን ላይክ፣ ቻንላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው መረጃችን አመራን። የጋርዲዮላ ዋነኛው ኢላማ ፍሎሪያን ቬርትስ ነው። ለማንቸስተር ሲቲ የባየር ሚኒክ ኢላማ የሆኑትን የመሃል ሜዳ ተጫዋቾች ፍሎሪያን ቬርትስን ከባየር ሌቨርኩዘን ለመውሰድ ከ100 ሚሊዮን ዩሮ በላይ ለማውጣት ፍላጎት አላቸው። የ21 ዓመቱ ፍሎሪያን ቨርትስ በሌቨርኩሰን 200 የሚጠጉ ጨዋታዎችን አድርጎ 56 ጎሎችንና 63 አሲስቶችን አድርጓል። በታሪካዊው የሌቨርኩዘን የ2023/24 የውድድር ዓመት በ49 ጨዋታዎች 18 ጎሎችንና 20 አሲስቶችን አድርጓል። በዚህ የውድድር ዘመን የፍሎሪያን ቨርትስ ቁጥር ቀንሷል። በውድድር ዓመቱ 15 ግቦችንና 13 አሲስቶችን በ42 ጨዋታዎች አድርጓል። ነገር ግን አሁንም እንደ ባየር ሚኒክ ያሉ ትልቅ ክለቦችን ቀልብም ስቧል። እንደ ፉት መርካቶ ዘገባ ባየር ሚኒኮች ከፍሎሪያን ቨርትስ ጋር የቃል ስምምነት አላቸው። ማንቸስተር ሲቲ እና ሪያል ማድሪድም ወደ ፊርማው ፉክክር እየገቡ እንደሆነ ይነገራል። ጀርመናዊው ኢንተርናሽናል በባይ አሬና እንግዲህ ከ2027 ድረስ ኮንትራት አለው። ነገር ግን ለፊርማው ክለቦች ካላቸው ፍላጎት አንጻር የተጫዋቹ ዝውውር በዚህ ክረምት የሚሆንበት እድል አለ። ሲቲዎች ለ10 ዓመታት ቆይታ በኋላ እንግዲህ በውድድር ዓመቱ መጨረሻ ኢትያድን የሚለቀውን የኬቨን ደብሮይናን የረጅም ጊዜ ተተኪ እየፈለጉ ነው። ፍሎሪያን ቬርትስ በክረምቱ ሌቨርኩዘንን እንደሚለቅ እርግጥ ነው። ይህንንም ተጫዋቹ ከሳምንታት በፊት ፍንጭ ሰጥቶ ነበር። ነገር ግን ተጫዋቹ ዋነኛ ፍላጎቱ የጀርመኑ ቡድን ባየር ሚኒክን ሊቀላቀል ይፈልጋል ተብሏል። ነገር ግን ጓርዲዮላ ቬርትስን የመጀመሪያ ምርጫ አድርጎታል። ሲቲዎች በቅርብ ሳምንታት ውስጥ ይፋዊ ድርድሮችንም ለመጀመር ፍላጎት አላቸው ተብሎ ነው የሚታሰበው። ጆዜ ሞሪኒዮ የሊቨርፑልን ተጫዋች ፊርሜ ይፈልጋሉ። የፌናርባቾ አሰልጣኝ ጆዜ ሞሪኒዮ የሊቨርፑልን ኮኮብ ፍሬድሪኮ ኪየዛን እንዲያስፈርሙለት መጠየቃቸውን የተዘገበው። ቀያዮቹ ተጫዋቹን በ10 ሚሊዮን ዩሮ ሊለቁትም ፈቃደኞች ናቸው። ፍሬድሪኮ ኪየዛ በ2024 ክረምት ከዩቬንቱስ 12 ሚሊዮን ዩሮ ለሊቨርፑል ፈርሟል። ሆኖም ግን ጣሊያናዊው የመጀመሪያ የውድድር ዘመኑ በጉዳት ስለታመሰ ተጽዕኖ መፍጠር አልቻለም። ኪያዛ ለቀያዮቹ በውድድር አመቱ 12 ጨዋታዎችን አድርጎ ሁለት ግቦችንና ሁለት አሲስቶችን አድርጓል። ሙሐመድ ሳላ ከዚህ የውድድር ዘመን በላይ ለክለቡ የሚቆየ በመሆኑ ፍሬድሪኮ ኪያዛ ተጽዕኖ የመፍጠር ዕድሉ ጠባብ ሊሆን ይችላል። የቱርኩ ጋዜጣም ኤስፔር እንደዘገበው የፌናርባቸው አለቃ ዦዜ ሙሪኒዮ ክለቡ ፍሬድሪኮ ኪያዛን በክረምቱ እንዲያስፈርመውም አሁን ላይ ጠይቀዋል። የመርሲ ሳይድ ቡድን ተጫዋቹን በ10 ሚሊዮን ዩሮ ዋጋ ሊሸጡት እንደሚችሉ ተነግሯል። የኪየዛ መጨመር የፌነርባቼን ቡድን የሚያጠናክረው ይሆናል። ፍሬድሪኮ ኪየዛ በፕሪሚየር ሊግ እስካሁን በአራት ጨዋታዎች 33 ደቂቃዎችን ተጫውቷል። ሜዳሊያም እንዳገኘ ተነግሯል። ሊቨርፑል የፕሪሚየር ሊጉን ዋንጫ ማግኘቱን ከግምት ውስጥ በማስገባት ፍሬድሪኮ ኪየዛ በቀሪ የሊግ ጨዋታዎች ላይ የመጫወት እድሎችን ካገኘ ወደፊት የሚታይ ይሆናል። የመርሲ ሳይድ ቡድን ዋንጫውን እንግዲህ ከማንሳቱ በፊት ከቸልሲ እንግዲህ ከቸልሲ ጋርና ከአርሰናል ጋር ተጫውተዋል። አሁን የሚቀሩት ሁለት ጨዋታዎች ናቸው ከብራይተንና ከክሪስታል ፓላስ ጋር እንግዲህ ጨዋታዎችን ያደርጋሉ። አሰልጣኝ አርነስ ሎት የተወሰኑትን መደበኛ ጀማሪዎች ለማሳረፍና እንደ ፍሬድሪኮ ኪየዛ ላሉ አነስ ያሉ ተጫዋቾችን በቀሪዎቹ ጨዋታዎች ላይ እንዲጫወቱ እድል ሊሰጥ እንደሚችል ሚነገራል። ሊቨርፑሎች በተጨማሪም ለአካዳሚ ተጫዋቾቻቸውን በቀሪ ጨዋታዎች ላይ እድል ለመስጠት ይፈልጋሉ። በተጨማሪም ሊቨርፑሎች የአይንትራክ ፍራንክፈርቱን አጥቂ ሁጎ የአሌክዛንደር ኢሳክንም አማራጭ አድርገው ለማስፈረም ፍላጎት አላቸው። ዘ ቴሌግራፍ እንደዘገበው ቀዮቹ የኒውካስል ዩናይትዱን አሌክዛንደር ኢሳክን ለማግኘት ካልቻሉም የአይንትራክ ፍራንክፈርቱን አጥቂ ሆጎ ኤከቴኬን ዝውውርም ኢላማ አድርገውታል ነው የተባለው። የቀደሞው የማንቸስተር ዩናይትድ ተከላካይ ፖል ፓርከር በክለቡ እንግዲህ በቪክተር ኦሲሜን ምትክ ጆናታን ዴቪድን አሊያ ደግሞ ሊያም ዴላፕን እንዲያስፈርም ነው ያሳሰበው። ኦሴሜን በማንቸስተር ዩናይትድ ውስጥ በማንኛውም የፊት አጥቂ ላይ ማሻሻያ ይሆናል። እንዲሁም በናፖሊ ካደረገው ነገርም በኋላ በጋላት ሰራ የጥሩ ነገሮችን እያሳየ ነው። በእርግጥ እሱ ጥሩ ይሆናል ካላችሁኝ አላውቅም። ዩናይትዶች ተጫዋች እስኪሸጡና አንዳንድ ተጫዋቾችን እስኪለቁ ድረስ ምንም ማድረግ አይችሉም። ቪክተር ሊንድሎፍ እና ጆኒ ኢቫንስ ኮንትራታቸው የሚያልቅ ይሆናል። ነገር ግን የሚያገኙት ነገር ግምት ውስጥ በማስገባት የእነሱ መልቀቅ ብዙም ቦታ እንደሚከፍት እርግጠኛ አይደለሁም። ጆናታን ዴቪድ በነፃ ሊገኝ ይችላል። የእሱ ቁጥሮች ከቪክተር ኦስሜን የተቻለ ነው። ነገር ግን ቁጥሮች ብቻን እንመልከት። ቁጥሮች በጣም ጥሩ ናቸው። ቁጥሮች ጥሩ ነገሮችን ሊሰጡ ይችላሉ። ነገር ግን ተጫዋቹ ምን ማድረግ እንደሚችልና ምን እንደሚጨምር ማየት ግን ያስፈልጋል። ኦስሜን ብዙ ገንዘብ ያስወጣል። ጆናታን ዴቪድ በነፃ የሚገኝ ነው። ዴቪድ በነፃ የሚገኝ ስለሆነ ትልቅ ኮንትራት ይጠይቃል። ስለዚህ ደግሞ ለክለቡ ሊታሰብበት የሚገባ ጉዳይ ነው። አሁን ላይ ሊያም ዴላፕን ትመለከታላችሁ። ሊያድግ የሚችል ተጫዋች ነው። በሊጉ ራሱን ማረጋገጥ ይፈልጋል። ሩበን አሞሪም በማንቸስተር ዩናይትድ ልክ እንደ ስፖርቲንግ ሊዝበን ሲሰራ እንደነበረው ማግኘትም ይፈልጋል። ሩበን አሞሪም ተጫዋቾችን በአጫው ዘይቤያቸው መቅረጽም ይፈልጋል። ሊያም ዴላፕ የማንቸስተር ዩናይትድ ጥያቄን መቀበል ይፈልጋል ወደዚህ ደግሞ ክለብ በመምጣት ደፋር መሆኑን ለማሳየት እድሉን መስጠት አለባቸው። ለሊያም ዴላፕ ማንቸስተር ስሙን የሚያሳድስበት ክለብም ነው። እናም ቪክተር ኦስሜንን ከማምጣት ይልቅ ወደ ሊያም ዴላፕ ይሄድ ነበር ሲል ነው ፖል ፓርከር ሀሳቡን የተናገረው። የቀድሞ የባርሴሎና አሰልጣኝ ሻቪ ሄርናንዴዝ በጀርመኑ ክለብ እየተፈለጉ ነው። ባለፈው የውድድር ዘመን ባርሴሎናን በአሰልጣኝነት ካሰለጠነ በኋላ ሻቪ ሄርናንዴዝ አሁን ላይ ያለ ስራ ተቀምጧል። አሁን ላይ የሻፊ ስም ወደ ታላላቅ የአውሮፓ ክለቦች ፍላጎት እየተመለሰ ነው። ሮማና ማንቸስተር ዩናይትድ ሁለቱም እንግዲህ እንደ ቀደም ተከተላቸው የዳንኤል ደ ሮሲና የኤሪክ ቴናክ ተተኪዎችን መፈለግ ሲጀምሩ ሻቪን በውድድር አመቱ መጀመሪያ ላይ አነጋግረውት ነበር። ሆኖም ግን ሁለቱም ሻቪን ከአሰልጣኝነት ቢያንስ አንድ አመት እንደሚልቅ ነግሯቸዋል። አሁን ላይ ግን ሻቪ እንደገና ለመስራት ክፍት ነው። ሻቪ አሎንዞ ወደ ሪያል ማድሪድ ለመሄድ ሲቃረብ፣ ሌቨርኩዘን ተተኪውን ማደን የጀመረ ይመስላል። እንደ ኪከር ዘገባ ከሆነ ደግሞ ሻቪ አሎንዞ የተውን ቦታ ሻቪ ኤርናንዴዝ ሌቨርኩዘኖች እንዲተኩ ይፈልጋሉ። ሌቨርኩሰን በሻቪ አጫውች ስልት እና ደግሞ ዓለም አቀፍ ልምድም ትልቅ አድናቆት አላቸው። ከአሰልጣኙ ጋርም ተገናኝተዋል። ከተጫዋቹ ካምፕም አሉታዊ ምላሹን ካላገኙም ሻቪ እንግዲህ ከባርሴሎና ርቆ ሲያሰለጥን ማየት አስደሳች ይሆናል። ሻቪ በባርሴሎና ውስጥ በተጫዋችነትና በአሰልጣኝነት እንዲሁም በኳታሩ አልሳድም በአሰልጣኝነት መስሮት ችሎ እንደነበረ እንደነበር እናስታውሳለን። ወደ ጀርመን መሄዱ ከትኩረት እይታና ከሀገር ውስጥ መገናኛ ብዙሃን ጋር ያለውን ውጥረት እንዲረቀም ሊረዳው ቢችልም በባርሴሎና ውስጥ እያደረገ ባለው አይነት ውዝግቦችን ግን በጀርመን ማንሳት አይችልም። ሻቪ በባርሴሎና ሁለተኛው ውድድር ዘመኑ ታግሏል። በሁለተኛው አመቱ እንግዲህ ቆይቷል። የላሊጋ ዋንጫንና የስፔን ሱፐር ካፕ አሸናፊ መሆን ችሎ ነበር። አሁን ላይ ግን የቀድሞው የባርሴሎና አሰልጣኝ ሻቪ ሄርናንዴስ ወደ ጀርመን ሊሄድ እንደሚችል ነው እየተገለጸም የሚገኘው። ለኮቤል ፍላጎት ያላቸው የእንግሊዝ ክለቦች አሉ ግሪገር ኮቤል ለአራት ዓመታት ያክል የዶርትሙንድ ቁጥር አንድ ግብ ጠባቂ ሆኖ ቆይቷል። ግብ ጠባቂው በ2021 ክረምት ከስቱትጋርት ቦሪሲያ ዶርትመንድን ከተቀላቀለ በኋላ ከዛን ጊዜ ጀምሮ 161 ጨዋታዎችን ለጥቁሮቹ እና ለቢጫ አለባሾቹ የተጫወተ ሲሆን እስከ 2028 ድረስም በዶርትሙንድ የሚያቆየው ውል አለው። በቅርብ ወራት ውስጥም ግብ ጠባቂው ከጊዜ ወደ ጊዜ ከፕሪምየር ሊግ ክለቦች ጋር ስሙ ሲያያዝ ቆይቷል። ኒውካስል ዩናይትድ እና ቼልሲ የግሪጎር ኮቤል ቀጣይ መዳረሻዎች ተብለው ሲነገሩም ነበር። አዎ እውነት ነው፣ የእንግሊዝ ክለቦች ፍላጎት ያላቸው ሲል የስካይ ስፖርት ዘጋቢው ፓትሪክ ቤርጌ ተናግሯል። እንደ ስካይ መረጃ ከሆነ በዶርትሙንድ የመጀመሪያው ዙርም ውይይት እንግዲህ የዘለለ ተጨባጭ ጥያቄዎች እስካሁን አልነበሩም። የግሪጎር ኮቤል ወኪል ፊሊፕ ዴገን ለዶርትሙንድ እንግዳ አይደለም። ፊሊፕ ዴገን ከወዲሁ ፍላጎት ካላቸው ክለቦች ጋርም ጥቂት ንግግሮችን አድርጓል። በተለይም ቼልሲ በአሁኑ ጊዜ ስምንት ግብ ጠባቂዎች ያሉት ሲሆን የኮቤል ዝውውር ከባድ እንደሆነ ወይም ደግሞ የሆነ ነገር ሊፈጥር እንደሚችል የሚጠበቅ ይሆናል። በዶርትሙንድ ከተከላካዩ ሱሌ ቀጥሎ ኮቤል በዶርትሙንድ ከፍተኛ ገቢ ያለው ተጫዋች ነው። ጋዜጠኛ አክሎም ለግብ ጠባቂው ብዙ ደሞዝን የሚከፍል ክለብ አይኖርም። ስለሆነም ኮቤል ከክረምት በኋላ በዶርትሙንድ እንደሚቆይ ብዙ ማሳያዎች አሉ ብሎ ያምናል። ሆኖም ግን ለኮቤል ቆይታ ወሳኙ ነገር በአውሮፓ ውድድር ውስጥ መሳተፍ ሊሆን ይችላል። ዶርትሙንድ አራተኛ ሆኖ ካልጨረሰ ተጫዋቹ የሚመጡትን ጥያቄዎች ግምት ውስጥ ማስገባት ይፈልጋል። ዶርትሙንድ ከተጫዋቹ ጋር የመለየት ፍላጎት የላቸውም፣ ነገር ግን ትልቅ ዋጋ ከቀረበላቸውና ተጫዋቹ ለመልቀቅ ገፍቶ ከመጣገል ሊለቁት ፈቃደኞች ሊሆኑ እንደሚችሉ ጭምር ነው መረጃዎቹ ያሁን ላይ እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። ኬሊያን ኤምባፔ ሳይሆን ፍሎሬንቲኖ ፔሬዝ ነው የማድሪድ ችግር ብሏል። ኢማኑኤል ፔቲት ነው ይህንን ያለው። ኢማኑኤል ፔቲት ፍሎሬንቲኖ ፔሬዝ የሪያል ማድሪድ ትልቅ ችግር እንጂ ኬሊያን ኤምባፔ አለመሆኑን ያምናል። የፔቲት አስቴት የመጣው ሎስ ብላንኮቹ ከቻምፒየንስ ሊግ መውጣታቸው፣ ከኮፓ ዴል ሬ ዋንጫ ሽንፈት መግጠማቸው፣ ትላንትናም በባርሴሎና መሸነፋቸውን ተከትሎ ነው። ባለፈው ክረምት የትውልድ ሀገሩን ፓሪስ ሰን ዠርሜንን ለቆ በነፃ ዝውውር ማድሪድን የተቀላቀለው ኤምባፔ በስፔን ዋና ከተማ ትችቶች ገጥመውታል። በዚህ የውድድር ዘመን የክለቡ ከፍተኛ ግብ አስቆጣሪ ቢሆንም ብቃቱ ግን ብዙ ጊዜ ጥያቄ ውስጥ ገብቷል። እንዲሁም ደግሞ ሪያል ማድሪድ በአርሰናል በቻምፒየንስ ሊግ ሩብ ፍጻሜ ከተሸነፈ በኋላ አንዳንድ ደጋፊዎች ኤምባፔን ለይተው ሲተቹትም ነበር። አንዳንድ ደጋፊዎች በማድሪድ ታሪክ ውስጥ በጣም መጥፎ ፊርማን ብለውታል። ካሁኑ ኢማኑኤል ፔቲት እንግዲህ ሲናገር ከኔዘርላንድ አንድ ሚዲያ ጋር ባደረገው ቆይታ የሪያል ማድሪድ ፕሬዝደንት ፍሎሬንቲኖ ፔሬዝ ያለ ቶኒ ክሮስና ሉካ ሞድሪች የወደፊት እቅዱን በማዘጋጀቱ ወቅሶታል። በሪያል ማድሪድ ውስጥ ያለው ትልቁ ችግር ኤምባፔ ሳይሆን ፍሎሬንቲኖ ፔሬዝ ነው። ቶኒ ክሮስ ጡረታ ወጣ። ሉካ ሞድሪች 39 ዓመት ሞላው። እነዚህ ሰዎች መሃል ሜዳውን ለአመታት ተቆጣጥረውት ቡድኑን የማይሸነፍ አድርገውታል። አስደናቂ ተጫዋቾች ነበሩ። ሪያል ማድሪዶች ያጠፉት ያለ እነሱ ዓመቱን ሲጀምሩ ነው ብሏል። ኬሊያን ኤምባፔ በቻምፒየንስ ሊግ ከተሸነፉ በኋላ እየተጫወተበት ነበር። እሱን ከሚመለከቱት ሰዎች ውስጥ አንደኛው ነኝ። እላፊ እየተተቸ ነው። በአለም ላይ ምርጥ አድናቂዎች ሲኖሩክ ይችላል። የማድሪድ በቂ የጎል እድሎችን የሚፈጠር የሚፈጥር የመሀል ሜዳ ተጫዋች የለም። የጨዋታን ቁጥጥርም የሚያካሂድ ተጫዋች የለም። ፍሎሬንቲኖ ፔሬዝ በሶስት የዝውውር መስኮቶች ወቅት በኬሊያን ኤምባፔ ዝውውር ላይ ተጨንቆ ነበር። በድንገት ህልሙ እውን የሆነ ነበር። ነገር ግን በመሀል ሜዳ ላይ ከቶኒ ክሮስና ሞድሪች በኋላ ምን እንደሚፈጠር አላሰበም። ቪኒሲዮስ ጁኒየር ካለፈው አመት ጋር አንድ አይነት ተጫዋች አይደለም። ጁድ ቤሊንጋምም አንድ አይነት ተጫዋች አይደለም። ሮድሪጎም ተመሳሳይ ነው። እንዲሁም ቤሊንጋምና አንቶኒ ሩድገር በልምምር ላይም እንዲሁ ሲጣሉ እንመለከታለን። ቡድን ውስጥ ያለው ድባብ ጥሩ አይደለም። መልበሻ ክፍሉ ጥሩ አይደለም። ይህ ቡድን በጣም ብዙ ኢጎዎችና የባሎንዶር አሸናፊ ለመሆን የሚፈልጉ ተጫዋቾች ያሉት ይመስላል። ማድሪድ በግለሰብ ምክንያት በአለም ላይ ትልቁ ክለብ ሆኗል። ነገር ግን ከሁሉም በላይ በቡርኑ ምክንያት ፍሎሬንቲኖ ፔሬስ ታውቋል። ስለሆነም ትልልቅ ውሳኔዎችን በማድረግ ቡድኑን ያድን ሲልም ነው ኢማኑኤል ፔቲት ሐሳቡን የሰጠው። ፍራንኮ ማስቶንቶ በክረምቱ አይለቅም። አርጀንቲናዊው ኮከብ ተጫዋች ፍራንኮ ማስታንቶ ገና በ17 ዓመቱ በሪቨር ፕሌት ድንቅ ብቃቱን ካሳየ በኋላ በዓለም እግር ኳስ ውስጥ ካሉት ብሩህ ተስፋዎችም አንዱ ለመሆን በቅቷል። ትልልቅ የአውሮፓ ቡድኖች ተጫዋቹን እየተከታተሉት ነው ተብሏል። ማንቸስተር ዩናይትድ የሪቨር ፕሌቱን ድንቅ ተጫዋች ፍራንኮ ማስቶንቶን ከአርጀንቲናው ክለብ ጋር እንደሚቆይ ከተነገረ በኋላ ከባድ ጉዳት ገጥሞታል። የ17 ዓመቱ አማካይ በእግር ኳስ ውስጥ ከፍተኛ ደረጃ ከሚሰጣቸው ወጣቶች አንዱ እንደሆነ ተደርጎ ይታመናል። በዚህ ውድድር ዘመን ለክለቡ በ15 ጨዋታዎች ላይ ተሰልፎ ሶስት ግቦችን አስቆጥሯል። ማስቱንቶ በሪያል ማድሪድ እየተፈለገ ይገኛል። ይህንንም ታማኝ ጋዜጠኞች አረጋግጠዋል። ዩናይትዶች የልጁን ፊርማ ለማግኘት የሚደረገውን ውድድር ተቀላቅለዋል፣ ሲል ጎል አስነብቧል። አሁን ላይ ወደ 42 ሚሊዮን ፓውንድ የውል ማፍረሻ እንዳለው የሚታመናል እናም ወደ አውሮፓ የሚደረግ ማንኛውም ጉዞ ከፍተኛ ዋጋ ይኖረዋል ተብሎ ነው የሚታሰበው። ነገር ግን ማንኛውም ክለብ በዚህ ክረምት ማስቶንቶን የማስፈረም ተስፋ አሁን ላይ በሪቨር ፕሌት ምክትል ፕሬዚደንት ስቴፋኖ ዲካርሎ ውድቅ ተደርጓል። ዲካርሎ ማስቶንቶን በቀሪው የፈረንጆቹ ዓመት ከክለቡ ጋር ይቆይ እንደሆነ ሲጠየቅም፣ አዎ በሱ ቆይታ እርግጠኛ ነኝ ሲል ምላሹን ሰጥቷል። ይህ ማለት ተጫዋቹ ከቀጣይ ጥር ጀምሮ ሊገኝ ይችላል፣ በክረምት ግን የማይታሰብ ይሆናል። አንዳንድ የአርጀንቲና ሚዲያዎች ማስቱንቶን ከፊል ፎደን ጋር በማነጻጸር የአጨዋወት ዘይቤውን ያደንቁታል። ቀድሞውኑ ወደ ጎል የመሄድ አቅሙ ብዙ ትኩረትንም ስቧል። ማስቱንቶ አስቀድሞ ለአርጀንቲና አንደር ሰቨንቲን እንዲ እንዲሁ ደግሞ አንደር ትዌኒ ቡድንም ተጫውቶ ማሳለፍ የቻለ ተጫዋች ነው። የቸልሲ ኮከብን ሁለት የፕሪምየር ሊግ ክለቦች እየፈለጉት ነው። ቸልሲዎች በስታንፈርድ ብሪጅ ካሳለፉት የተለያየ ስሜት ካለው አመት በኋላ ሮሚዮ ላቪያን ከዚህ ክረምት እንግዲህ ለሽያጭ እያዘጋጁት ነው። ለቸልሲ ቅርብ ከሆኑት ዘገባዎች ምንጮች በተገኘ መረጃ መሰረትም ሮሚዮ ላቪያ ከሳውዛምተን ለማስፈረም ከከፈሉት በጣም ባነሰ ዋጋ ለመልቀቅም ዝግጁ መሆናቸውን የታወቀው ላቪያ በምዕራብ ለንደን የነበረው ቆይታ በአብዛኛው ጉዳት ያለፈ ሲሆን በቸልሲ ቤት ተጽዕኖ መፍጠር ለሮሚዮ ላቪያ እውነተኛ ፈተና ነበር። ላቪያ በቀድሞ ክለቡ ሳውዝሃምተን እያለ ትልቅ ተስፋ ተጥሎበት ነበር። ቸልሲም በክረምቱ ለሽያጭ ካቀረበው ብዙ ፈላጊዎች እንዳሉት ይጠበቃል። ሮሚዮ ላቪያ በፕሪምየር ሊጉ ክለቦች እየተፈለገ ነው። ሁለት ስማቸው ያልተጠቀሱ የፕሪምየር ሊግ ክለቦች አማካዩ ላይ ፍላጎት እያሳዩ ነው ተብሏል። ቤልጅማዊ ወጣት በቸልሲ ከዚህ በኋላ እንግዲህ ቆይታው ምን እንድነው የሚለው ነገር በርካቶች ይጠይቃሉ። በአካል ብቃት ላይ መሻሻያ ካሳየና በቋሚነት መጫወትን የሚጫወትበት ቦታን ካገኘ አሁን ላይ ስኬታማ ጊዜን በለንደኑ ቡድን ሊኖረው ይችላል ተብሎ ይታሰባል። ቼልሲዎች በጣም አጓጊ ወጣት ተጫዋቾችን አስፈርመዋል። ነገር ግን ሁሉም የቅርብ ጊዜ ፈራሚዎች አልቸው አልትሳኩም። ላቪያ በቼልሲ ውስጥ ነገሮች በራሱ ለመለወጥም ብዙ ጊዜዎች ስለሌሉት አሁን ላይ በቼልሲ ቤት ለሽያጭ ሊቀርብ እንደሚችል በርካቶች ያምናሉ። ቼልሲ ለትልልቅ የክረምት ተጫዋቾች የዝውውር መስኮተም ተጫዋቾችን ለመሸጥ ሊዘጋጅ ነው። ሮሚዮ ላቪያ ምናልባትም በዚህ ክረምት ከቼልሲ ለመውጣት ብቸኛው ስም ላይሆን ይችላል። ሮበርት ሳንቸስ፣ ትሬቨር ቻሎባህ፣ አክሰል ዲሳሲ፣ ካርኖች ኮሜካ፣ ጃዋ ፌሊክስ ሳሚያዎቹን ሊለቁ የሚችሉ ስሞች እንደሆኑ ነው የሚነገረው። ፋብሪትሲዮ ሮማኖ ማንቸስተር ዩናይትዶች አዲስ አጥቂ ስለማስፈረማቸው አሳሳቢ መረጃን ሰጥቷል። ማንቸስተር ዩናይትዶች የስፖርቲንግ ሊዝበኑን አጥቂ ቪክተር ዮከርስን ለማስፈረም ፍላጎታቸው እየጨመረ ሲሆን አሰልጣኝ ሩበን አሞሪም ከስዊድናዊው አጥቂ ጋር የመገናኘት ፍላጎት አላቸው። ቪክተር ዮከርሽ በዚህ ሲዝን በ48 ጨዋታዎች 52 ጎሎችን ከመረብ ጋር በማሳረፍ 12 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ነገር ግን የፋይናንስ ችግርና የሌሎች ክለቦች ፉክክር በዝውውሩ ላይ ለዩናይትድ ትልቅ ችግርን ይፈጥራል። የዝውውር ዜና ኤክስፐርት የሆነው ፋብሪዚዮ ሮማኖ እንዳለው ከሆነ ማንቸስተር ዩናይትድ ቪክተር ዮከርሽን ለማስፈረም ፍላጎት ቢኖረውም የፋይናንሻል ፌር ፕሌን ሕግ ግን ሩበን አሞሪም ምኞቱ እንዳይሳካ ያደርገው ይችላል ተብሎ ነው የሚጠበቀው። ዩናይትዶች በዘንድሮው የውድድር ዘመን ራስመስ ሆይለንድን ና ጆሽዋ ዝርክዚን ይዘው በፊት መስመር ላይ በመቸገራቸው በክረምት የፊት መስመር አጥቂ ለማግኘትም ይፈልጋሉ ነገር ግን ማንቸስተር ዩናይትድ ቪክተር ዮከርሽን ለመግዛት ሊቸገር ይችላል ዩናይትዶች በአጥቂ መስመር ላይ ተጨማሪ ተጫዋቾችን ለመጨመር እያሰቡ ሲሆን አዳዲስ ፈራሚዎችን ከማምጣታቸው በፊት የፋይናንስ ሁኔታቸውን ማጤን ግድ ይላል ፋብሪሲዮ ሮማኖ በጊቭሚ ስፖርት አምዱ ላይ ሲናገር እስካሁን ምንም አልተወሰነም። ማንቸስተር ዩናይትድ እና አርሰናል በቪክተር ዮከርስ ላይ ፍላጎት እንዳላቸው ነው። ለማንቸስተር ዩናይትድ የፋይናንሻል ፌር ፕሌ ጉዳይ በጀታቸው ላይ ለአንድ አጥቂም ምን ያክል እንደሚያወጡ ለመረዳትም ወሳኝ ነው። የቪክተር ዮከርስ መልቀቂያ አንቀጽ 100 ሚሊዮን ይሮ አካባቢ ነው ተብሏል። ስፖርቲንጎች ግን ከ60 እስከ 70 ሚሊዮን ዩሮ ዋጋ ሊቀበሉ ይችላሉ። ዩናይትዶች ይህንን ዋጋ የሚያሟላ አቅማቸው የሚወሰነውም የቻምፒየንስ ሊግ ቦታን በማረጋገጥ እና በተጫዋቾች ሽያጭ ገንዘብ በማግኘት ላይ ነው ሲልም ሀሳቡን ሰጥቷል። አርሰናል በቪክተር ዮከርስ ላይ ፍላጎታቸውን ገልጸዋል። ዘገባዎች እንደሚያሳዩት ፊርማውን ለማግኘት ፓኬጅ እያዘጋጁ ነው። አርሰናሎች አስተማማኝ አጥቂ ይፈልጋሉ። የቻምፒየንስ ሊግ ደረጃቸው ለአጥቂዎች ማራኪ መዳረሻም ያደረጋቸዋል። ዩናይትዶች በቪክተር ዮከርስ ላይ ያላቸው ፍላጎት ጠንካራ ነው። ነገር ግን የፋይናንስ ውስንነቶችና እንደ አርሰናል ያሉ ደግሞ ክለቦች ፍክክሩን የዝውሩን ሂደት ያወሳስብባቸዋል ተብሎ ነው የሚታሰበው። ኒውካስል ዩናይትድ የማንቸስተር ሲቲውን ኮከብ ከሚፈልጉት ክለቦች መካከል አንደኛው ሆኗል። ኒውካስል ዩናይትድ በክረምቱ የማንቸስተር ሲቲውን ወጣት ጄምስ ማኬቲን ለማስፈረም ከሚፈልጉ ክለቦች መካከል አንዱ እንደሆነ ተዘግቧል። ዘገባዎች እንደሚያመለክቱት ከሆነ ማንቸስተር ሲቲ ጄምስ ማኬቲን በ30 ሚሊዮን ዩሮ ለመልቀቅም ዝግጁ ሊሆኑ ይችላሉ። ወጣቱ ኮኮብን ለማስፈረም የፕሪምየር ሊግና የቡንደስ ሊጋ በርካታ ክለቦችን በንቃት እየተከታተሉት ነው። እንደ ኒውካስል ዩናይትድ ሁሉ ኖቲንግሃም ፎረስትም እንዲሁ ደግሞ ከጀርመንም ክለቦች ባየር ሌቨርኩዘን፣ ቦሪሲያ ዶርትመንድ፣ አረቢ ለብዚሽ፣ ስቱትጋርት፣ ማይንዝ ፍላጎት አላቸው። ጄምስ ማኬቲ በሲቲ የመጀመሪያ ቡድን ራሱን ለመመስረት አልቻለም። እናም የ22 ዓመቱ ተጫዋች የተጠቀሱት ክለቦች ውስጥም ብዙ ጊዜ ለመጫወት በሚቀርቡ ጥያቄዎች እንደሚፈተን ይገመታል የጀምስ ማኬቲ የዝውውር ፍላጎትም በክረምት በፊት ከፍ ይላል ማኬቲ ከጥር በኋላ በሚቀጥሉት ሳምንታትና ወሮች ብዙ አርእስተ ዜናዎች የሚሰራበት ተጫዋት ይመስላል በኮከቦች በተሞላው የሲቲ ቡድን ውስጥም በመደበኛነት ለመጫወት መታገል ለተጫዋቹ ጥሩ ቢሆንም በክረምቱ በሚደረገው መልሶ ግንባታ ወቅት ግን በሱ ቦታ ዝውውሮች ስለሚኖሩ ለመልቀቅ መዘጋጀቱ አያስገርምም የእንግሊዝ ከ21 አመት በታች ኢንተርናሽናል የመጫወት እድል በሚያገኝበት ጊዜ አስደንቋል። ይህንንም ተከትሎ እንደ ኒውካስል ዩናይትድ ያለ ክለብ ሊያስፈርመው ዝግጁ ነው። ኒውካስል ለጄምስ ማኬቲ ጥሩ መዳረሻ ይመስላል። ኒውካስል በቅርብ ጊዜ ውስጥም አንዳንድ የወጣት ፊርማዎችም ተከስተውላቸዋል። እንደ ጄምስ ማኬቲ ላሉ ወጣት ባለተሰጦችም ጥሩ መዳረሻ ሊሆኑ እንደሚችሉ ነው የሚነገረው። የማክፓይሶቹ አለቃ ኤዲሃው በዚህ ዓመት የካራባው ዋንጫን በማሸነፍና ቡድኑን ቻምፒየንስ ሊግ እንዲበቃ ለማድረግን በመቃረብ በሴንት ጄምስ ፓርክ አስደናቂ ስራን ሰርቷል። ጄምስ ማኬቲ የዚህ ቡድን አካል መሆንና ይህንን ክለብ ደግሞ የበለጠ ለማሳደግ ለመርዳት ጥሩ ሊሆን ይችላል። ነገር ግን በቡንደስሊጋ ውስጥ ያሉ አማራጮችም አጓጊ ሊሆኑ እንደሚችሉበት ጭምር ነው እየተነገረ ያለው። ሻቪ አሎንሶ ሪያል ማድሪድ እንዲያስፈርምላቸው ከሚፈልጋቸው ሶስት ስሞች ዝርዝር ውስጥ የአርሰናሉ ኮኮብ ይገኝበታል። ሻቪ አሎንሶ ከሪያል ማድሪድ ጋር እንግዲህ በጥብቅ መያያዙን ቀጥሏል። እንዲያውም የክለቡን አንዳንድ የዝውውር ኢላማዎችም ለይተዋል ተብሏል። ስፔናዊው ታክቲሽያን አሁንም የባየር ሊቨርኩዘን አሰልጣኝ ነው፣ ነገር ግን በዚህ ክረምት እንደሚለቀቅን ይፋ አድርጓል። በጀርመን ከሰራው አስደናቂ ስራ በኋላም ብዙም ሳይቆይ ወደ ትልቁ የውድድር መድረክ ወይም ደግሞ ወደ ትልቁ ክለብ መሄዱ የማይቀር ይመስላል። ይህ በእንዲህ እንዳለ ሪያል ማድሪድ በካርሎ አንቸሎቲ ስር ነገሮች ትንሽ ወደኋላ መሄዳቸው ለውጦችን ይፈልጋሉ። አለውንሶ አንቸሎቲን ለመተካት ጥሩ እጩ ሆኗል። የፌጂያ ዘገባ እንደሚያሳየው አለውንሶ አስቀድሞ የሪያል ማድሪድ ሰዎችን የሚፈልጋቸውን ፊርማ ተናግሯል። አሎንሶ በተለይም የማድሪድ የተከላካይ መስመረን ለማጠናከር ፍላጎት ያለው ይመስላል። ይህም ከአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ጋር ተጨማሪ ግንኙነቶች እንዲኖሩ አድርጓል። ፈረንሳዊ ኢንተርናሽናል በቅርብ ጊዜያት ውስጥ ለአርሰናልም ሆነ ለሀገሩ ፈረንሳይ ምርጥ ብቃትን እያሳየ ተጫዋች ሲሆነ ሎስ ብላንኮቹ ማስፈረም እንደሚፈልጉ ብዙ ጊዜ ተነግሮ ነበር። አርሰናል በእርግጠኝነት መሸጥ አይፈልግም፣ ነገር ግን ሪያል ማድሪድ ተጫዋቹን የማሳመን አቅም አላቸው። ይሁን እንጂ ዊሊያም ሳሊባ በአሎንዞ ራዳር ላይ ብቸኛው ስም እንዳልሆነ ተነግሯል። የቀድሞው የሊቨርፑል አማካይ በፕሪምየር ሊግ ውስጥም አንዳንድ ሌሎች እንግዲህ ኮከብ ተከላካዮችንም ይፈልጋል ነው የተባለው። የፊጃ ዘገባ ሲቀጥል አሎንሶ የቶትንሃሙን ክሪስቲያን ሮሜሮ ላይ ከፍተኛ ፍላጎት እንዳለው ሲጠቀስ፣ የቦርን መዙ ወጣት ዲን ሀውትስንም በአጀንዳቸው ላይ ያለ ስም ነው ነገር ግን በአሎንሶ ስር ሳሊባ ምርጡ አማራጭ ነው። ይህ ቀጣይነት ያለው የዝውውር ፍላጎትም የአርሰናል ሰዎችን እጅጉን አሳስቧል ተብሏል። ሊቨርፑል 50 እስከ 55 ሚሊዮን ዩሮ የጠየቀውን አስገራሚ ስም ሊቨርፑል በዚህ ክረምት ዲዮጎ ጆታ በትክክለኛ ዋጋ ለመሸጥ ክፍት እንደሆነ ተሰምቷል። ካሁኑም ለተጫዋቹ የዝውውር ፍላጎት ያላቸው ቡድኖች እየመጡ ነው። ሁኔታውን በቅርበት የተረዱት ምንጮች ለከቼንዶ ኦፍ ሳይድ እንደገለጹት ቀዮቹ ለዲያጎ ዦታ ዝውውር ከ50 እስከ 55 ሚሊዮን ዩሮ ይፈልጋሉ። ፖርቱጋላዊው ኢንተርናሽናል በሊቨርፑል ጠቃሚ ቡድን ተጫዋች ሆኖ ቀጥሏል። ነገር ግን ከጉዳት ጋር በተያዘ ችግር አጋጥሞታል። ስለዚህም ለተጫዋቹ የተጠየቀውን ዋጋ ለመክፈል ዝግጁ የሆነ ክለብ ከመጣም ሊቨርፑሎ ጆናታን ይህንን ተጫዋች ለመሰጥ ዲያጎ ዦታን ለመሸጥም ዝግጁ ናቸው ተብሎ ይታሰባል። ከቼንድ ኦፍ ሳይድ እንዳስነበበው ዦታ ከቀድሞ ክለቡ ወልቭስ እንዲሁም ከአስተን ቪላና ኒውካስል ዩናይትድ ጋር ስሙ እየተነሳ ሲሆን በተጨማሪም ደግሞ ከሳዑዲ አረቢያ ክለቦች አልሂላል፣ አልኢትያድና አልናስር ስሙ እንግዲህ እየተነሳ የሚገኝ ተጫዋች ነው። ፖርቱጋላዊ ወጥቂ በዚህ ክረምት ከሊቨርፑል ሊወጣ ቅርብ እንደሆነም ነው ዘገቦች የሚያሳዩት። ተጨባጭ ጥያቄዎች ለዲየጎ ዦታ ይመጡ እንደሆነ መታየት ያለበት ነገር ነው። ነገር ግን እንዲሁም የሊቨርፑል ዋጋ ለሚያሟሉ ቡድኖች መኖራቸው ገና ግልጽ አይደለም። ሊቨርፑል የ28 ዓመቱን አጥቂ ለመሸጥ በንቃት የሚፈልግበት ብዙ ምክንያቶች ያሉ ይመስላሉ። ሊቨርፑሎች ለክረምት የዝውር መስኮትም ለዝውሮች የተወሰነ ተጨማሪ ገንዘብን ማሰባሰብ ስለሚፈልጉ ለዲዮጎ ዦታ ሽያጮቹም እንግዲህ ለእነሱ ጠቃሚ ሊሆን ይችላል ተብሎ ነው የሚታሰበው። በተመሳሳይ ጊዜ ግን ዦታ ጥራትና ልምድ ያለው ተጫዋች በመሆኑ ሊቨርፑሎች በርካሽ ለመሸጥም የሚቸኩሉ አይመስሉም። ዲዮጎ ዦታ የተለያዩ የማጥቃት ሚናዎችን መጫወት ስለሚችል አርኔ ስሎት በሱ በመልቀቅ ምክንያት ያለውን ክፍተት ለመሙላትም ሌሎች ተጫዋቾችን ማግኘት ቀዳሚ ፍላጎቱ ነው። ምንም እንኳን ዲዮጎ ዦታ በመስመር አጥቂነት መጫወት ቢችልም፣ ብዙ ጊዜ ግን በመሃል አጥቂነት ቦታ ላይ ጥቅም ላይ ይውላል። ከአሳዛኝ የውድድር ዘመን ቆይታ በኋላ በዚያ ቦታ ላይ ዳርዊን ኑኔስ ሊለቅ ቅርብ ነው። ስለሆነም ሁለቱም ኑኔዝ እና ዦታ መሸጥ ክለቡን እንግዲህ ሌላ የመሀል አጥቂ ኢላማ ለማድረግ የሚያስችል ገንዘብም ሊሰጠው ይችላል ተብሎ ነው የሚታሰበው ሪያል ማድሪድ ተከላካዩን በዚህ ዓመት አያገኝም። የሪያል ማድሪድ የግራ መስመር ተከላካይ ፌርላንድ ሜንዲ እስከ ውድድር ዓመቱ መጨረሻ ድረስ ባጋጠመው ጉዳት አይገኝም። ይህም ለክለቡ ትልቅ ጉዳት እንደሚያደርስ ተዘግቧል። የስፔኑ ሃያል ክለብ በዚያው ውድድር ዘመን ብዙ ተከላካዮችን በጉዳት ምክንያት ሊያገኙ ባለመቻላቸው ብዙ ተጎድተዋል። ፌርላንድ ሜንዲ በዚያው ውድድር ዘመን ለሪያል ማድሪድ 31 ጨዋታዎችን አድርጓል። የመስመር ተከላካዩ በኮፓ ዴል ሬ ፍጻሜ ጨዋታ ከባርሴሎና ጋር ባደረጉት ጨዋታ ላይ ከመታየቱ በፊት በቅርብ ጊዜ ጡንቻ ጉዳት ምክንያት ዘጠኝ ጨዋታዎች አምልጠውት ነበር። ሆኖም ሜንዲ በሌላ ጉዳት ምክንያት በ11ኛው ደቂቃ ላይ በፋራን ጋርሲያ ተቀይሮ መውጣቱን እናስታውሳለን። የሪያል ማድሪድ የሕክምና ቦርድም ፌርላንድ ሜንዲ ላልታወቀ ጊዜ እንደማይገኝ ያረጋግጠዋል። የጉዳቱ ዘገባውም እንዲህ ይላል፤ በሪያል ማድሪድ የዶክተሮች ውጤት መሰረት ፌርላንድ ሜንዲ ላይ የተደረጉ ምርመራዎችን ተከትሎ የጅማት ጉዳት እንደደረሰበት ተረጋግጧል ብሏል። ፌርላንድ ሜንዲ ለሁለት ወራት ተኩል ከሜዳ እንደሚርቅ ተዘግቧል። ይህ ማለት የውድድር ዘመኑ ለፈረንሳዊው ሊጠናቀቅበት ይችላል። ፋራን ጋርሲያ በግራ ተከላካይነት ቦታ ላይ ሜንዲን በመተካት ጨዋታዎችን እያደረገ ይገኛል። ምንም እንኳን ሜንዲ በዚህ የውድድር ዘመን ባሳየው ብቃት እየተተቸ ቢሆንም ያለመገኘቱ ግን ለሪያል ማድሪድ የዋንጫ አሸናፊነት ትልቅ ውድቀትም ምክንያትም ሆኗል። ሎስ ብላንኮቹ እንግዲህ ኤል ክላሲኮ ጨዋታቸው ትላንትና ነበራቸው። ፋራን ጋርሲያን ነው በዛ ጨዋታ ላይ የተጠቀሙትና በቂ ልምድ የለውም። ነገር ግን የስፔኑ ግዙፍ ክለብ እንግዲህ እሱ ላይ እንግዲህ ጥገኛ ሆኖ ነበር። ትላንትናም ተሸንፈዋል። የሪያል ማድሪድ የመሃል ተከላካይ አንቶኒ ሩዲገርም እንዲሁ ለሳምንታት ሲሰቃይ ከቆየ በኋላ ቀዶ ጥገና ማድረጉን እናስታውሳለን። የማል ተከላካዩ አንቶኒ ሩዲገርም በዚህ ውድድር ዘመን በአመዛኙ ችግር ከነበረበት በኋላ በግራ ጉልበቱ ላይ ነው ቀዶ ጥገና ተደርጎለት የነበረው። የሩዲገር አለመገኘትም ለሎስ ብላንኮቹ የኋላ መስመራቸው ሌላ ሌላ እንግዲህ ማጣት እንደነበር ትላንትናም ተመልክተናል። የሩዲገር ጉዳት የሚቆይበት ጊዜ ደግሞ አልታወቀም። እንደዛ አትሌቲክ ዘገባ ሩዲገር ለስድስት ሳምንታት ከሜዳ ርቃል የሚሉ መረጃዎችን ነው ኢ ኤስ ፒ ኤን እያወጣ የሚገኘው ስለዚህ እስከ ሁለት ወር ድረስ ሊቆይ ይችላል ብሏል። ያም ደግሞ የጀርመናዊ የማል ተከላካይ በላሊጋ እንግዲህ ከሚደረጉ ጨዋታዎች ያመልጠውታል ተብሎ እየተጠበቀ ነው የሚገኘው። የማንቸስተር ዩናይትድ ተከላካይ ዲኤጎ ዳሎም ማንቸስተር ዩናይትድ ወደ ፍጻሜው እንግዲህ ማለፋቸውን በማረጋገጣቸው ምክንያት ወደ ሜዳ ሊመለስ ይችላል የሚል መረጃን የሜል ስፖርቱ ጋዜጠኛ ናታን ስሚዝ እያወጣ ነው የሚገኘው። ፖርቱጋላዊ እስከ ፍጻሜ ጨዋታ ድረስ ከጉዳቱ ሊያገግም እንደሚችል ተናግሯል። ማንቸስተር ዩናይትድ በዲኤጎ ዳሎ የጉዳት ዜና በቅርቡ እንግዲህ መደናገጣቸው ይታወሳል። ተከላካዩ በቦርንመዝ ጨዋታ ላይ አልነበረም። ትናንትና በዌስትሃም ዩናይትድ ሲሸነፉም እንዲሁ አነበረም። በዩሮፓ ሊጉም ጨዋታ ላይ እንዲሁ አነበረም። በጉዳት ምክንያት ቀሪው የውድድር ዘመንም እንደሚያመልጠው ይጠበቃል። ነገር ግን ክለቡ እንግዲህ ተጫዋቹ ወደ ሜዳ ሊመለስ የሚችልበት ሁኔታን በተመለከተ አውንታዊ መረጃ ሰጥተውታል። የማንቸስተር ዩናይትድ የሜል ስፖርት ዘጋቢ ናታን ስሚዝ እንዳለው ዲጎ ዳሎ ከተጠበቀው ጊዜ ቀደም ብሎ ሊመለስ ይችላል። ክለቡ በዩሮፓ ሊግ የፍጻሜ ጨዋታ ላይ እንግዲህ ዲጎ ዳሎ ሊያገኝ እንደሚችልም ጭምር ነው የተነገረው። የፍጻሜው ጨዋታ ሜይ 21 ነው የሚደረገው ከ9 ቀናት በኋላ። ይህ ጨዋታ በሳንማሜስ ስቴዲየም ላይ ይደረጋል። ዲጎ ዳሎ እንግዲህ አሁንም ወደ ቅርጹ መመለስ ይፈልጋል እየተባለ ይገኛል። ወደ ፍጻሜው እንግዲህ መግባታቸውም ተረጋግጧል። ስለዚህ በአትሌቲክ ቤልባው ሜዳ በሳንማሜስ በሚደረገው የፍጻሜ ጨዋታ ላይ ይህ ተጫዋች ሊመለስ እንደሚችል እየተነገረ ነው። ይህ በእንዲህ እንዳለ ለመጨረሻ ጊዜ ማንቸስተር ዩናይትድ እና አትሌቲክ ቤልባው በኦገስት 2023 የወዳጅነት ጨዋታ በአቪቫ ስቴዲየም አንድ ለአንድ በሆናቸው ውጤት ተለያይተው እንደነበር ይታወሳል። ከዛ በኋላ ነው እንግዲህ በዩሮፓ ሊግ የተገናኙት። የፍጻሜው ጨዋታም የሚደረገው ማንቸስተር ዩናይትድ በግማሽ ፍጻሜው ተጉዞ በተጫወተበት በሳን ማሜስ ሜዳ መሆኑ የተሻለ ነገሮችን ሊያደርግ ይችላል ተብሎ ይጠበቃል። ሊድስ ዩናይትድ የኒውካስል ዩናይትዱን ተጫዋች ለማስፈረም በትልቅ ቦታ ላይ ይገኛሉ። ሊድስ ዩናይትድ የኒውካስል ዩናይትዱን አማካይ ሲያን ሎንግስታፍን ለማስፈረም ነው ተወዳጆች ሆነው ብቅ እያሉ የሚገኙት። የ27 ዓመቱ ተጫዋች ለማክፓይሶቹ ቁልፍ ተጫዋች ሆኖ ቆይቷል። ሎንግ ስታፍ ምንም እንኳን አሁን ብቻ የመጫወቻ ጊዜ ዋስትና የሌለው ሲሆን፣ በቅርብ ጊዜ ውስጥ ከሴንት ጀምስ ፓርክ ለመውጣትም ሊዘጋጅ ይችላል። ከጊዜ ወደ ጊዜ እየጠበበ ያለው የፋይናንሻል ሕጎች ተጨማሪ ጫናዎችን በመሆንም በኒውካስል ቤትም በዚህ ክረምት በሎንግ ስታፍ ገንዘብ ለማግኘት በጣም ጥሩ አጋጣሚ ሊሆንላቸው ይችላል። ይህም በሎንግ ስታፍ የወደፊት እጣ ፈንታ ላይ ግምቶች እንዲጨምሩም ምክንያት ሆኗል። የአካዳሚ ውጤቶቻቸውን በክረምቱ መልቀቅ ንጹሕ ትርፍን ሊያስገኝላቸው ይችላል። ሊድስ ዩናይትድም በፕሪምየር ሊጉ ለመጫወት ሲዘጋጁ የሎንግ ስታፍ ዝውውርን እየተመለከቱት ነው። ሊድስ በዚህ ክረምት እንደ ሎንግ ስታፍ ያለ ልምድ ያለው አማካይ ወደ ቡድናቸው ቢጨምሩ ጥሩ ተፎካካሪ እንዲሆኑ ሊያደርጋቸው ይችላል። የዮርክሻይሮ ክለብ በፕሪሚየር ሊጉ ለመቆየትና ለመፎካከር መፈለጋቸው ምንም ጥርጥር የለውም። በዚህ ዓመት ወደ ሊጉ መጥተው ከወረዱት ክለቦች ጋርም ተመሳሳይ ጣፈንታ እንዳይገጥማቸውም ይፈልጋሉ። ሊድሶች ጠንካራ የዝውውር መስኮት እንደሚያሳልፉ እርግጥ ነው። እንደ ሎንግ ስታፍ ያለ ተጫዋችም ቡድኑን በፕሪሚየር ሊጉ ለማቆየት የሚያደርገውን ጥረት ለመርዳትም ተስማሚ ይመስላል። በተጨማሪም የኢፕስዊች ታውኑ የክም ተጫዋች ኦማሪ ሂችንሰን የሊድስ ኢላማ ነው ተብሎ የሚገመት ሲሆን ይህ ደግሞ ሌላ ትልቅ ፊርማ ሊሆንላቸው ይችላል። ሊድስ ዳንኤል ፈርካን የሚተካ አዲስ አሰልጣኝም ሊያመጣ እንደሚችል ነው አሁን ላይ መረጃዎች እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን በሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን ከልብ አድርጌ ነው የማመሰግነው። በቀጣይ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።